አያቱ እጅ ላይ ትላንትና እንደዚህ እንደዚህ ገብቼ ነበር እና ፈርተሻታል ወይ ሰሙተን ተዋጣች እንዳትሉኝ፣ ሀቂቃ ለምንነገር ፈርቻታለሁ። ምናምን ነገር ቪዲዮ እንስራ ወይ እና የሆነ ነገር ምናም ቢላይ ይሄዳለሁ ምንም ስለማም ነው ማለት ነው። እኔ ምንም አላደረግኩሽም፣ እባክሽን ፍሊስታይ። ልጆች አሳዳጊን፣ ሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ተከታታዮች፣ እንዴት ናችሁ? ደህና ናችሁ ወይ ስለምሰጡኝ ማንኛውም ማስቴ ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ። እንደት ናችሁ? የዛሬ ቪዲዮ በጣም ማለት የሚያስደነግጥ ነገር ነው እና በአያንቱ እጅ ላይ ትናንትና እንደዚህ እንደዚህ ገብቼ ነበር እና አላህ ነው ያወጣኝ። ምንድን ነው የእኔ ውስጥ ተጠራጣሪ ነው ተጠራጣሪ ነው የሚለው የቲክቶክ ትሬንድ አይታችሁ ተላዳለ ልክ እንደዛ እኔም በጣም ተጠራጣሪ ነኝ እና መጠራጠሬ ደግሞ ጠቀመኝ። መጠራጠር ስላችሁ የኔ እክል አይደለውም፣ ግን በቃ በሆነ መንገድ እንደምትመጣብኝ እርግጠኛ ነበርኩኝና ለዛም ሁን ብዬ እየጠበቅኳት ነው። የፈለገም እንኳን እኔ አዲስ አበባ በሆንም እሷ እዛ አዳማ ብትሆንም፣ ግን በሆነ መንገድ ልትበቀለኝ እንደምትፈልግ እርግጠኛ ነበርኩኝ እና ለዛም እኔም አላሀ ወጣኝ እሷም ግን ጥረቷን እኔ ብቻ ጥረትሽን ሳላደንቅልሽ ቅልሽ አላልፍም እና የየትሽበት መንገድ ማለት ነው። እና ምንድን ያደረገችኝ የሰይድን ስልክ ወስዳ ጠዋት ነው። ትላንትና እሁድ ነበር እና በዛ ላይ ደግሞ ፕሮግራም ነበረኝ እኔ የማልሰረዘው ፕሮግራም ነበረ እና በጠዋት ምንድነው ቴክስት አደረገችልኝ ማለት ነው እና ሰሙንዲንሽ ምናምን ነገር በቃ ልክ እንደ ሳይድ ሆና ማለት ነው እና ሰሙ እንዴት ነሽ? ምናም ነገር ደህና ነኝ ምናም ነገር። እና ሰሙ ዛሬ በአስቸኳይ አዳማ መምጣት አለብሽ የምንሰራው ቪዲዮ አለ ምናም ነገር አለችኝ ማለት ነው። ከዛ አይ ዛሬ አይመቸኝም ሰይዶ ምናም፣ እኔ መጀመሪያ ምንም አልተጠራጠርኩ ምናም ነገር። እና ዛሬ አይመቸኝም እና የሆነ ማልሰርዘው ፕሮግራም አለ ዛሬ እሑድ ነው ምናም፣ እሑድ ቀን አይመቸኝም ምናም፣ ነገ መሆን ይችላል ምናም ነገር እያልኩ ነው ማለት ነው እና ይመስለኛል እሷ ስልኩን በዛ በዛ ሰዓት የሴይድ ስልክ እጇ ላይ አለና በዛ ሰዓት መጠቀም ነው የፈለገችው። እና እዚህ ቦታ ላይ በቃ እፈልግሻለሁ ምናም ነገር እና እያለችኝ ነው ማለት ነው። ከዛ አይ ሴይድ ዛሬ አይመቸኝም ማለት በቃ ምክንያቱም አይመቸኝም ነበርና አይመቸኝም ዛሬ ምናም ነገር እያልኩት ነውና፣ ከዛ በቃ በጣም ስታስጨንቀኝ ምናምን ስልክ ደወልኩኝ ማለት ነው። እና ስደውል አታነሳም ዋትሳፕ ላይ ስለነበረ፣ ድምፅም እያላኩኝ ነው ድምፅ አይመለስም። ብቻ ቴክስት ነው የምታደርገው ማለት ነው እና ሳስበው ነገሩ በቃ ምንድነው ምናምን ነገር ብዬ የሴት ደግሞ አጋጣሚ የኢትዮጵያ ስልኩ አለ እሷ እያናገረችኝ የነበረው በእንትን ይሄ በየመን ስልኩ ነው በዋትሳፕ ማለት ነው። ከዛ የቀጥታ ስልክ ላይ ደወልኩለት ማለት ነው እና ስደውልለት እላችኋለሁ አጋጣሚ የዚህ ሀገር ስልኩ እሱ ጋር ነበረና አነሳልኝ። እላችኋለሁ እና ሳይዶ ምንድን ነው ምናምን ነገር ዛሬ ኳይ ይመቸኝ ምናምን ነገር አልኩት ማለት ነው። እና ከዛ ስላው እንተን እንዴ ምንድን ነው የማይመችሽ ምናምን ነገር አለኝ ማለት ነው። እና እንዴት ክው እንዳልኩኝ ልነግራቸው አልችልም። በቃ የዛ ሰዓት አወቅኩኝ እሷ መሆኗን ማለት ነው። እና እንዴ ዛሬ ቪዲዮ እንሰራለን በአስቸኳይ ነ እያልከኝ አደለ እንደ ምናምን ነገር ምን ሆነሽ ነው የምሻል? እንደ ምናምን ነገር አለኝ ማለት ነው። እና አረ የምሪ ነው ምናምን ነገር ዋትሳፕ ገብተህ ዋትሳፕ አሁን ቴክስት አላደረክልኝም እንዴ ምናምን ነገር እለዋለሁ። ከዛ አይ ወይኔ ምናምን ነገር ተበልተሽ ነበር ምናምን አለኝ እሱ ራሱ ማለት ነው እና ምንድን ነው ምናምን ነገር ስለው እኔ አይደለሁም? ቢ ላይ ከዛ እንዴት እንደደነገትኩ ልነግራችሁ አልችልም። እና እሱም ምንድና ያለኝ በቃ ራስሽን ጠብቂ በሌላ መንገድም ልትመጣብሽ ስለምትችል ምክንያቱም እልኸኛ ናት በጣም ምናምን ነገር ነው ያለኝ ማለት ነው። እና የምሬን ነው እኔ አሁን ለሱሜያ ደግሞ ፈራውኝ ና ሱሜያንስ በምን መንገድ ልትመጣባት ነው ምናምን ገባችሁ አይደለ እኔ አልሐምዲላ በዚህ መንገድ አላህ በቀላሉ ነው ያሳለፈኝ ና የሄደችበት እርቀት ገባችሁ አደለ? በቀም በዛ ሰዓት ደሞ ምን ትለኛለች መሰላችሁ? አንድም ይሁን እንትን እንድላ ያደረገኝ ስልክ ሰጥሻለው እሺ። ማለት ወደ አዳማ ከመጣሽ የምንገናኝበትን ማለት ይመስለኛል። እዛ ጋር ሰይድ ሊወስድባት ነው ስልኩን። ከዛ ምን ትለኛለች? በሌላ ስልክ ደውልልሻለው እሺ እና እዚህ ቦታ ላይ መገናኘት አለብን ምናምን ነገር ነው እያለችኝ ያለችው ማለት ነው። እና ግራ ገባችኝ። በቃ ምንድን ነው ምናምን ነገር እና በ እንደዛ ሲወሳሰብብኝ፣ አንድ ጠርጠር ያለው ግን እስኪ ዩሳይድ ጋር ደግሞ ልደውል ብዬ አለ አወጣኝ ማለት ሳይድ ሁለቱንም ስልኩና የቀጥታውንም የዋሳፑንም ይዘው ቢሆን እና እኔ ተመችቶኝ ቢሆን መሄድ የምችልበት ሰዓት ቢሆን በቃ ሰርታልኝ አለች ልጅቷ ማለት ነው። እና አብዛኞቻችሁም ራስሽን ጠብቂ ሰሙ ምናምን ነገር ስትሉኝ የምሬ ነው የምላችሁ። እንትን ብያለሁ፣ ግን በምን መንገድ ትመጣብኛለች? ገባችሁ አይደለም? በምንም መንገድ አታገኘኝም ብዬ ነበር ያሰብኩት። እና አሁን እኔ ፈራሁት ሱመያ ነው። የምሬ ነው። እና አያንቱ ግን በጣም በጣም በጣም የምር እልህኛ ነሽ፣ እና በጣም ክፉ ሰው ነሽ ደግሞ በዚህ መንገድ መምጣትሽ። ግን እኔም ልጅት ነኝ እኔም ልጅት ነኝ እልሻለሁ። ከዚህ በኋላ በምን አይነት መንገድ እንደምትመጭብኝ አላቅም፣ ግን አላህ ይጠብቀኝ። ለማንኛውም የሆነ ነገር ውስጥ ከገባችሁ ማለት ነው መውጫችሁ ከባድ ነው የሚሆነው እና እና ለማንኛውም ምንም አልተደረግሽም፣ የዛኔ ይሄን ያክል የሚያስደረግሽ ነገር አይደለም እውነት ለመናገር ማለት ነው። እና ማለት እኔ የዛኔ ሱሜያ ምንም ቢሆን ያን ያክል ወንጀል ነው እና ወንጀል ልንሰራ ምናምን አንሄድም እና እኔና ሱመያ የዛኔ ስናውራ ምንም ነገር እንደማታደርጋላችሁ ምንም እንደማታደርጋችሁ ቃል ገብታልኝ ምንም ነገር አላረግናችሁም ምንም አልተደረጋችሁም ይሄን ያክል እኔ እርግጠኛ ነኝ እጅሽ ውስጥ ብገባ ቪዲዮ እንኳን አሰሪም እርግጠኛ ነኝ እዛው ልታሽኝ ነው እርግጠኛ ነኝ ቅጥቅጥ ነው የምታደርግኝ እና ወይ ቪዲዮ ሰርተሽ እንኳን ልታሳይ አይመስለኝም። እንደኛ እኛ ምንም አላረግናችሁም። ለዛ ነው እንትን ያ ነው ማለት ነው። ግን የሄትሽበት እርቀት ግን በጣም ነው የገረመኝ። እና ምንም ይህን ያክል የሚያስደረግሽ ነገር የለም። እኔ ልትጎጅኝ ምናምን ነገር ፈልገሽ የሄትሽበት ርቀት ምንም ትናትም ለማንኛውም ፈርተሻታል ወይ ሰሙተን ታዋጣሽ እንዳትሉኝ፣ ሀቂቃ ለመናገር ፈርቻታለሁ። ምንም ማለት ነገስ ምን በምን አይነት መንገድ ልትመጣብኝ ነው ብዬ አሰብኩኝ። አሁን ማለት ነው፣ ገባችሁ። አላቅ ብቻ ሳይድም ያው አሳልፎ አይሰጠኝም፣ ምንም እንኳን ሚስቱ ብትሆንም። እዛ ጋር ያን ያክል እንትን ስላልና ስላል ጎዳናቸው እነሱንም እንትን አይለኝም እንጂ በሰይድ መንገድ ሰይድ አሳልፎ የሚሰጠኝ አይነት ሰው ቢሆን ምናምን ነገር እርግጠኛ ነኝ፣ በቀላሉ መንገድ ልትጎዳኝ ትችላለች። ምክንያቱም እኔ ሰይድ አሁን ነይ ምናምን ነገር ቪዲዮ እንስራ ወይ ነይ የሆነ ነገር ምናምን ቢለኝ እሄዳለሁ። ምንም ስለማም ነው ማለት ነው። ግን በዛ መንገድ ብትመጣ ሰይድ እርግጠኛ ነኝ እንደዚህ አይነት ነገር አይደግፋትም እና ለማንኛውም እኔ ምንም አላደረኩሽም። እባክሽን ፖሊስ ታይ ልጆች አሳዳጊ ነ ትላላችሁ እና አላቅም የምሬ ለመናገር ማለት ነው። አንዳንዴ ቀለል አድርጋችሁ የምታዩት ነገር ነገሩ ሊከብድ ይችላል፣ ዙሪያው ሊከብድ ይችላል እና አቂቃ ለመናገር ልጅቷ በጣም ኃይለኛ ናት በቃ ማለት እዛ ጋር ራሱ ቪዲዮ የሚሰሩ ሰዎች ላይ ምናምን በጣም በቃ ሁሉም ነው የሚያውቃት፣ ባይለኝነቷ ማች ተማች ተደዋዳቢ በመሆኗ ምናምን ነገር ማለት ነው። እና ባክሽን ማለት እኔ የምሬ ነው በምነ ጸብ በጣም ነው የምፈራው ሀቂቃ ለምናገር ማለት ነው እና ይሄን ይመስል ነበረ የዛሬ ቪዲዮ። ለማንኛውም ሱሜያንም አላህ ይጠብቅሽ። በምን አይነት መንገድ እንደምትመጣባት በሱሜያም አላቅም። እኔ ግን በእንደዚህ አይነት መንገድ በመጣችሁ መንገድ ትወጥችኋለሁ። ግን ቀጣይ በምን መንገድ እንደምትመጣብኝ አላቅም። ለማንኛውም እወዳችኋለሁ። ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ደግሞ ሀምሳ ሺህ ያስገቡኝ። ኦኬ ቻው። ሰላም አለይኩም